የአብይ አህመድ ብልጽግና ከቀጣዩ ሳምንት ጀምሮ የተጠናከረ ዘመቻ በፋኖ ላይ ለመክፈት ማቀዱ ተሰምቷል። ዝርዝሩን ይዘናል። ሻለቃ ዝናቡ ልንገረው ከእውነት ጋር እንቆማለን ብሏል። ሙሉ የንግግሩን ሐሳብ እናስደምጣችኋለን። የጦር ግንባር ድሎች ዛሬም ቀጥለዋል። ከሸዋና ከጎጃም የተሰማውን የድል መረጃ ትሰሙታላችሁ። አብይ አህመድ ከካሬ ጤና ባለሙያዎች ጋር ሊወያይ መሆኑ ተሰምቷል። ቅሬታም ቀርቧል። የመረጃችን አካል ነው። ሰላም፣ ጤና፣ ፍቅር በያላችሁበት ይድረሳችሁ ውድ የብላክላይን ቤተሰቦቻችን። ብትሰሟቸው እናንተን ይመጥናሉ ብለን ያዘጋጃለን። ያዘጋጀናቸውን እነዚህና መሰል መረጃዎች በዝርዝር ይዘን እንመጣለን። እስከ ፍጻሜው ተከታተሉን። የአብይ አህመድ ብልጽግና ከቀጣዩ ሳምንት ጀምሮ የተጠናከረ ዘመቻ በፋኖ ላይ ለመክፈት ማቀዱ ተሰማ። ስርዓቱ ሁሉንም ነፍሰ ገዳይ የጸጥታ ኃይሉን ከሚሊሻ ጀምሮ ለማሰማራት ለዋና ዋና የጸጥታ አመራሮች ኦሪንቴሽን እየሰጠ መሆኑን የብላክላይን ሚዲያ ምንጮች ጠቁመዋል። ብልጽግና ለገዳይ ቡድኑ ኦሪንቴሽን ሲሰጥ የፋኖን የሰው ኃይልና ትጥቅ ሲያጠና መክረሙን ገልጾ ይህን ታሳቢ ያደረገና ለመልክዓ ምድሩ የሚመች የሰው ኃይልና ትጥቅ በማቀናጀት ከቀጣዩ ሰኔ ሶስት ጀምሮ ለማጥቃት ተዘጋጁ የሚል ቀጭን ትእዛዝ ሰጥቷል። ብልጽግና ክረምቱ ሙሉ በሙሉ ከመግባቱ በፊት በሰፊው ማጥቃት አለብኝ ሲል እየተዘጋጀ መሆኑ ነው የተነገረው። ስርዓቱ ከዚህ በፊት እስከ 30 እናጠናቀቃለን እያለ ባለፉት 22 ወራት ከ10 ጊዜ በላይ መግለጫ መስጠቱ የሚታወስ ሲሆን፣ ምናልባት ይህ መረጃ በሚዲያ በመውጣቱ ሀሳቡን ካልቀየረ በቀር ሰኔ 3 ለማጥቃት ዝግጅት ላይ መሆኑን ከውስጥ አዋቂ ያገኘነው መረጃ ያመለክታል። አርበኛ ዝናቡ ዝምታ ወርቅ አይደለም ብሏል። ሻለቃ ዝናቡ ግልጸኝነት ለትግሉ መሰረት ነው ብሏል። ትግሉ ለህዝባችን እንጂ ለበአዴን አይሆንም ብሏል። የእሻእሻ ግቢ ለፍች ያስቸግራል ያለው ሻለቃ ዝናቡ እውነትን መድፈር ግድ ነውም ብሏል። የአማራ ህዝብ መዋቅራዊ ጥቃትን የተፈጸመበት ስንል ለማጋነን አይደለም እየሆነበት ስላለ እንጂ። በመከራው ብዛትና መፈራረቅ ድርጅት ሲያቆም፣ ሲፈርስ፣ ትግል ሲጀምር፣ ትግሉ ሲጠለፍ ለበርካታ ዓመታት ቆይተዋል። የዛሬው እሳት ትውልድ አዲስ ታሪክ ለመስራት ጣፈንታውንም በራሱ አስተሳሰብ ለመወሰን ላቡን፣ ደሙን፣ ሀብቱን፣ ንብረቱን፣ እውቀቱን፣ ጉልበቱን እንዲሁም ህይወቱን ለመስዋዕትነት ግብር ራሱን በመስጠት በመዋቅር ከሚያጠቃው ከትልቁ ጠላቱ ጋር በመተናነቅ ከጀመረ ሁለት ዓመቱን አስቆጠረ። በዚህ ትግል ውስጥም በአራቱም የአማራ ክፍለ ሀገራት አለምን ያስገረመ ድል ፈጽሟል፣ እየፈጸመም ይገኛል። እንደ ህዝብ የህዝባችን ጠላት ማን እንደሆነ አውቀን እንደ ድርጅት የጋራ አላማ የጋራ መነሻና መዳረሻ አስምረን እየተፋለመን እዚህ ደረጃ ደርሰናል። ጠላት ማን ነው ካለን ጠላታችን የአማራን ህዝብ በቀጥታም በተዘዋዋሪም እየገደለውና እያስገደለው ያለ ጠላት ማለት ነው። ገዳይ ጠላቱ አብይ አህመድ የሚመራው ብልጽግና ነው ብሏል ሻለቃው። አስገዳይ የምንላቸው ደግሞ የአማራን ህዝብ አሳልፈው ለጠላት ሰጥተው አብረው ለማጥፋት የጥፋት ስምሪት ከወሰደው አገዛዝ ጋር ያልተቀደሰ ጋብቻ የፈጸመው በአዴን ነው። በአዴኖች በአብይ ተገፋን ብለው የሸሹትንም ይጨምራል። የመከራ ቀንበሩን ማነቂያ ካቀበሉህ በኋላ ዱላውን ለቃውት የለንም ቢሉም ከገደለ ይልቅ ያስገደለ ትልቁ ጠላት ነው እንዳሉት አባቶች አስገዳዮቻችን የተገፉ ሲመስላቸው አካባቢን መሸሸጊያ አድርገው ከመጡና የዚህ ትግል መሪ እንሁን ካሉን የምንሞተውን ሞት ከንቱ ነው፣ የምንገለውን ጠላትም የለንም ማለት ነው ሲል እንቅጩን ተናግሯል። ታግለን ስልጣን ለህዝብ ነው፣ ታግለን ለበአዴን አንሰጥም የሰራዊታችንም የድርጅታችንም ጽኑ እምነት ነው። የተከበርከው ህዝባችን ሆይ፣ የመሪዎቹም የሰራዊታችንም አካል የሆንክ ፍርዱ ያንተ ነውና በአዴን ይምራህ ወይስ አዲሱ እምቢተኛ የፋኑ ኃይል? በአዴን አይመራንም እንደምትሉ ስለምንተማመ መን የህዝባችንን ፍላጎት ለማሳካት ነፍሳችንን አስይዘን እየታገልን ነው። እየመጡ ነው እየመጡ ነው ተብሎ የተጨፈረለት ለብአዴን እንዳልሆነም ስለምናቅ በምንናገረውና በምንሰራው ስራ ሁሌም አናፍርም። እውነት የምትደምቀው በድሏ ቀን ብቻ ነው። መሪ ማለት ነገሮችን ቀድሞ የሚረዳ ከፊት ለፊት ያለ አቅጣጫ ቀያሽ አርአያ ማለት ነው። መሪን ለመጠበቅ ህይወት ከጠየቀ ሁላችንም በየደረጃው ያለን ታጋዮች ለመስጠት አናቅማማም፣ ካጠፋ ለማስተማርና ለመምከርም ጭምር የአማራ እናት ዛሬ ማቅ የለበሰችው ትናንት ያሰቃያት ስርዓትና ልጇን የገደለባትን ጠላት ልታጸና አይደለም፣ የገደሉትን ለፍርድ አደባባይ ቀርበው ፍትህ ለማግኘት እንጂ። ትግሉ ከጭቆናና ከመከራ ራስን ማውጣት ነው። ገበየሁ ቢሞት ተተካ ባልቻ እንደሚለው አይደለም። ይህ አባባል ለጀግኖች የሚገጠም ግጥም ነው። አሁን አብይ ወድቆ ተመስገን መጣ፣ አረጋቢ ወርቅ አገኘው መጣ ብለን አንገጥምም። ይህ ሀቅ ብዙዎችን በተለይ ተከፋዮችንና የበአዴንን ቅሪት አካል እንደሚያስቆጣ እንረዳለንም ስትሄድ መታ ድንጋይ፣ ስትመለስ ከደገመ ድንጋዩ ማን ነው? አርበኛ ዘመነ ካሴ አያሌው ሞኙ ሰው አማኙ ምን ማለቱ ነው? ብቻ ይህን ትውልድ ከትላንት ከፊደል ሀ ከመከራ ዋ ብሎ ተምሯል። ይህ አብዮት የዘመነ የመሬ ወዳጆ የሀብቴ ወልዴ የደሳለኝ ሲያስብ ሸዋ ብቻ ጉዳይ አይደለም። የትልቁ ህዝባችን ጣፈንታ የሚወሰንበት ወሳኝ ጊዜ ላይ ስለሆንን እንዲውን ከእንክርዳድ የመለየት ፍልሚያ ነው። ማናቸውም መሪ ጥፋተኛ ሆኖ ከተገኘ የሚቀጣበት ድርጅት የሚቀጣውም ያለውም ህዝብ አለ። ይሄ ትግል ቢጠለፍ የዘላለም ተወቃይ ስለምንሆን የቀን ትችት አንፈራም። ለመወደድ የሚያሽቃብጥ ነጻ አውጪ በአለም ነጻ ያወጣው ህዝብ እንደሌለ ስለምናውቅ ከህዝባችን ጎን እንቆማለን። የምንታገለው ባርነትን ምርጫው ላደረገ ተከፋይ ሳይሆን ማረሻ ይዞ ወጥቶ አስከሬኑ ለሚመለሰው ምስኪን ነው። ገበያ ወጥቶ ለሚቀረው አማራ፣ ለትምህርት በሄደበት ለሚታገት አማራ፣ ለሚንቋሸሸውና ክብሩን አቶ ለተጎሳቆለው ህዝባችን ነው። በድርጅታችን ውስጥ የምትገኙ ሰራዊታችን ቀጣይ የቀሩንን የቤት ስራና የትግል ጦርነቶች በድል ለመጨረስ በመሰልጠን በመደራጀት ጠንክረን ትልቁን ጠላታችንን ከአፈሙዛችን ውስጥ ሳናዛባ ታርጌት የሆነ ስራ እንስራ ብሏል ሻለቃ ዝናቡ። የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና በአጼ ይኩኖ አምላክ ክፍለ ጦርና በሰባት ለሰባ ክፍለ ጦር በአገዛዙ ዙፋን አስጠባቂ ቡድን ላይ ድንቅ ኦፕሬሽን መፈጸሙን ገለጸ። እነዚህ ሁለት ክፍለ ጦሮች ማለትም አጼ ይኩኖ አምላክ ክፍለ ጦር በፊት አውራሪ ልመነው ዘውዴ የሚመራውና ሰባት ለሰባ ክፍለ ጦር በምክትል መሪና ወታደራዊ አዛዥ በአርበኛ ሰይድ ደምስ እየተመራ ያለው ሁለቱ ክፍለ ጦሮች በአማራ ፋኖ ብሔራዊ ኃይል ምክትል መሪ በአርበኛ ኢሳያስ ደመቀ ከሁለቱም ክፍለ ጦር በተወጣጣ ከሰባት ለሰባ ክፍለ ጦር በአርበኛ ሸጋው ግርማ የሚመራ የቃኝ ሰራዊት ከአጼ ኩኖ አምላክ ክፍለ ጦር በአርበኛ ልበ ሞልቶት የሚመራ የቃኝ ሰራዊት አባላት በተሰጣቸው ግዳጅ በዛሬው እለት ማለትም በ2798 ወር 2017 ዓ ም ከጠዋቱ 12 ሰዓት ላይ ከአጣዬ ወደ ደሴ የወስደው የፌዴራል መስመር ልዩ ስሙ ከርካሜ ደፈጣ በመያዝ የብልጽግናን ወንበር ለማስጠበቅ ደፋ ቀና የሚለውን ባንዳ ሚሊሻ አባላት ከአጣዬ ወደ ካራ ቆሬ በፓትሮል ጭኖ በመጓዝ ላይ እያለ ዱቄት ተደርጎ ተመትቷል። እነዚህ የሚሊሻ አባላት ቆሪ ሜዳ ቀበሌ ላይ አዲስ የሚሊሻ አባላትን ለማስመረቅ የሄዱ የሰሜን ሸዋ ዞን እና ከኤፍራታና ግድም ወረዳ የተወጣጡ የበልጽግና አመራሮችን ለማጀብ ሲሆን ራሱንም ማዳን አቅርቶት ከርካሚ ሜዳ ላይ የአሞራ ምሳ ሆኗል። በተጨማሪም አጣዬን ለ11ኛ ጊዜ እንድትቃጠል ከፍተኛ አስተዋጽኦ ያደረገ እና የኦነግ ሸኔ አባል የሆነው ሰይድ ኢብራሂም ወይም በቅጽል ስሙ ሊቀመንበር የተባለውንም ግለሰብ ተሸኝቷል። በዚህ ኦፕሬሽን ሁለት የአገዛዙ ዙፋን ጠባቂ ሰራዊት አባላት እጅ ለመስጠት እጅ ወደ ላይ ሲያደርጉ ከኋላቸው የነበረው የጠላት ኃይል ሊመታቸው ሲተኩስ የፋኖ ሰራዊት ቀድሞ እርምጃ የወሰደባቸው ሲሆን እጅግ ብዙ ሙትና ቁስለኛ እያመላለሰ ይገኛል። የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ከጠላት ጋር አንገት ለአንገት እየተያያዘ ጠላትን እየመታ ይገኛል። ይህንን መደበኛ ጠላት የሆነውን የብልጽግና መራሹን ስርዓት ጠባቂ ፋሽስት ሰራዊት በመደምሰስ አንገቱን የደፋው ጭቁኑን የአማራን ህዝብ ነፃ ማውጣት እየተቻለ በታጋይ ወንድሞቹ ላይ ጥይት የሚተኩስ የፋኖ ሰራዊትና አመራሩ። ተግባሮች ለተበደለው ህዝባችን ብላችሁ ቆም ብላችሁ ብታስቡ መልካም ነው ብሏል ፋኖ። በጎጃም ቀጠናም በሁለተኛ ተፈራ ዳምጤ ክፍለ ጦር ስር የሚገኙ ሁለት ብርጌዶችና የክፍለ ጦር ተወርዋሪ ኃይል በጋራ በመሆን ሁለት ቦታዎች ላይ ድል ተቀዳጅተዋል። መብረቁ ተፈራ ብርጌድ ሞጣ ከተማ ውስጥ ባደረገው የከበባ ጥቃት ከ60 እስከ 80 የሚደርስ የወራሪውን መከላከያ ደምስሷል። ሰባት የወራሪው መከላከያ አባላት ተማርከዋል። ቁጥራቸው ያልታወቁ አድባ ብተናና ሚሊሻ ተደምስሰዋል። ዮሐንስ አለማየው ብርጌድ እና የተፈራ ዳምጤ ክፍለ ጦር ተወርዋሪ ኃይል በጋራ በመሆን ጎንጂ ቆለላ ከተማ ገርገራል ይ ላይ ባደረገው ማጥቃት በጠላት ሰብአዊና ቁሳዊ ኪሳራ ደርሷል። በዛሬው አውደ ውጊያ የጀግናው ተፈራ ዳምጤ ክፍለ ጦር ከፍተኛ ድል ተቀዳጅቷል። ሳሙኤል አወቀ ዘጠነኛ ክፍለ ጦር ሶማ ብርጌድ እና አባይ ሸለቆ ብርጌድ በጋራ እናርጅናው ጋራራ በተባለ ቦታ የተጀመረው ውጊያ ሁለተኛ ቀኑን ይዟል። ጠላት እንደገጠረኳል የደብረ ወርቅ ሆስፒታል እና የፈለገ ጤና ጣቢያ በቁስለኛ ተጨናንቋል ተብሏል። ኢሳያስ አፈወርቂ ሰሜኑን እያደራጁ ነው ተባለ። ኢሳያስ አፈወርቂ በአፍሪካ ቀንድ በኩሽና ሴም ቋንቋ ተናጋሪዎች መካከል ጥላቻን በመፍጠር ውጥረትና ግጭት እንዲፈጠር እየሰሩ ነው ሲሉ አምባሳደር ዲና ሙፍቲ በይፋ ገልጸዋል። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ የአፍሪካ ቀንድ ለማተራመስ እየጣሩ ነው፣ በሴምና ኩሽ ቋንቋ ተናጋሪ ህዝቦች መካከል ጥላቻን በመፍጠር ውጥረትና ግጭት እንዲፈጠር እየሰሩ ነው ሲሉ የኢትዮጵያ ህዝብ ተወካዮች ምክር ቤት አባሉ አምባሳደር ዲና ሙፍቲ ተቹ። ፕሬዚዳንቱ ኢትዮጵያንና ሰፊ ሻምፒዮን የአፍሪካ ቀንድ ለማተራመስ የሚያደርጉትን ጥረት እንዲቀጥሉ ሊፈቀድላቸው አይገባም ሲሉ አሳስበዋል። የኢትዮጵያ ህዝብ ተወካዮች ምክር ቤት አባል የሆኑትና የቀድሞ የውጭ ጉዳይ ሚኒስትር ቃል አቀባይ የነበሩት አምባሳደር ዲና ሙፍቲ ሆርን ሪቪው ድረገጽ ላይ ባሰፈሩት አስተያየት የኢሳያስ አፈወርቂ የወቅቱ ፕሮጀክት ዋነኛ ትኩረት የአማራና የትግራይ ሚሊሻዎችን በማስተባበር እና በማቀናጀት የኢትዮጵያን የፌዴራል መንግስት ለመጣል ነው ሲሉ ገልጸዋል። አምባሳደር ዲና በጽሁፋቸው የኤርትራው ፕሬዚዳንት የኦሮሞ ማህበረሰብ በኢትዮጵያ ውስጥ እንዲጠላ ለማድረግ እየሞከሩ ነው ሲሉ ገልጸዋል። አምባሳደሩ ለዚህም ፕሬዝዳንቱ ፍጹም ያልተደረዱትን ጽንሰ ሀሳብ ኦሮሞማን በንግግራቸው ጠቅሰዋል ሲሉ ተችተዋል። አምባሳደሩ የኤርትራን ሰራዊት ከትግራይ እንዲወጣም የጠየቁ ሲሆን ከዚህ ቀደም የኤርትራ ሰራዊት በሰሜን ጦርነት አልተሳተፈም ብለው ነበረ። ሕወሓት ደግሞ እኔ ከፌዴራል መንግስቱ እኩል ነኝ፣ ከኤርትራ ጋር ግንኙነቴን እቀጥላለሁ ብሏል። ጠቅላይ ሚኒስትሩ ከማይወክሉን ግለሰቦች ጋር ውይይት ሊያደርጉ ነው በማለት የጤና ባለሙያዎች ቅሬታቸውን አሰሙ። በርካታ ቀናትን ካስቆጠረው የጤና ባለሙያዎች የስራ ማቆም አድማ ጋር በተያያዘ ጠቅላይ ሚኒስትር አብይ አህመድ በቅርብ ቀናት ከተወሰኑ ባለሙያዎች ጋር ውይይት ሊያደርጉ መሆኑ ታውቋል። ይሁንና እነዚህ ተወካይ ተብለው ከጠቅላይ ሚኒስትሩ ጋር ውይይት ሊቀመጡ እየተዘጋጁ ያሉ ባለሙያዎች የአብዛኛውን የጤና ባለሙያ ጥያቄ የማያስተጋቡና ለመንግስት ቅርበት ያላቸው ሆን ተብሎ የተመለመሉ መሆናቸውን መሰረት ሚዲያ የደረሰው ቅሬ ሬታ ያሳያል። ስብሰባው እየተዘጋጀ ያለው ከመላው ሀገሪቱ ከተውጣጡ የፓርቲ አባላት ከሆኑ ባለሙያዎች ጋር ነው። ይህን ደግሞ መላው የኢትዮጵያ ህዝብ ሊያውቅ ይገባል በማለት ለሚዲያችን አስተያየት የሰጡት አንድ የጤና ባለሙያ እንቅስቃሴ አስተባባሪ ናቸው። የኢትዮጵያ ጤና ባለሙያዎች ማህበር በቴሌግራም ቻናሉ ላይ ባደረገው መጠይቅ 94 ፐርሰንት የሚሆኑት ባለሙያዎች በቀጣይ ሊደረግ የታሰበውን ስብሰባ እንደማይወክላቸው በምርጫቸው አሳይተዋል። እስከ መቼ በይስሙላ ስብሰባና ውይይት ህዝብን ለመሸወድ ለማንኛውም ደህና ተከፍሎንና መሰረታዊ ነገር ተሟልቶልን ሳይሆን በብዙ የኢኮኖሚ ሀሳብ ጭንቀት ውስጥ ሆነን ሳንታክት በፍቅር እያገለገልንህ ያለን ህዝብ ሆይ እውነታውን እወቅልን በማለት በዚህ ዙሪያ መልእክታቸውን አስተላልፈዋል። አክለውም በቀጣይ ቀናት ማንኛውም ከጤና ባለሙያ ጋር ተሰበሰብኩ ተብሎ የሚሰራ የሚዲያ ፕሮፓጋንዳ በሙሉ እውነተኛውን የተቸገረውን የራበውን ጥያቄ እየጠየቀ ያለውን የጤና ባለሙያ እንደማይወክል ህዝባችን እንዲያውቅልን እንፈልጋለን። እርካታ ምግብ ባይሆንም በችግራችን ጊዜ ለራሳችንም ለልጆቻችንም ሊደርስልን አልቻለም። የቤት ኪራይ አይከፍልም። ከመታረዝ አያድንም። አድምጡን፣ ስሙን። የሚወክሉን የኢኤችፒኤም የቦርድ አባላት ጋር ብቻ ለመወያየት ፈቃደኛ ሁኑ ብለዋል። ፌስታል የፓርላማው መነጋገሪያ ሆነ። የአንድ ብር ፌስታል አምስት ሺህ ብር ቅጣት ያስቀጣል ተብሏል። ለእንጀራ ለዳቦና ለተለያዩ የሸቀጣሸቀጥ እቃዎች መጠቅለያነት የሚውለውን የአንድ ብሩን ፕላስቲክ ይዞ መገኘት ከሁለት እስከ አምስት ሺህ ብር የሚያስቀጣውን አዋጅ አጸደቀ። ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ ከሁለት ሺህ እስከ አምስት ሺህ ብር የሚያስቀጣው አዋጅ ዜጎችን በማያውቁት ጉዳይ ለቅጣት የሚዳርግ ነው የሚል ትችት ከምክር ቤት አባላት ቀርቦበታል። የህዝብ እንደራሴዎች ምክር ቤት ትናንት ጸደቀውን የደረቅ ቆሻሻ አያያዝና አወጋገድ አዋጅ ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ ከሁለት ሺህ እስከ አምስት ሺህ ብር እንዲቀጣ ይደነግጋልም። ያመረተ ወይም ወደ ሀገር ውስጥ ያስገባ ለገበያ ያቀረበ ወይም የሸጠ ለንግድ ዓላማ ያከማቸው ወይም ይዞ የተገኘ ከ50 ሺህ ብር በማያንስና ከ200 ሺህ ብር በማይበልጥ የገንዘብ መቀጮና ከአምስት ዓመት በማይበልጥ ጽኑ እስራት እንዲቀጣ አዋጁ ያዛልም። አንዲት አሮጊት ወይም ሽማግሌ የሁለት ብር ዳቦ ወይም የአስር ብር ስኳር ገዝተው ሰርተው ሲሄዱ 5000 ብር ክፈሉ ቢባሉ ላይኖራቸው ስለሚችል ቅጣቱ ከ5000 ወደ 2000 ዝቅ እንዲል ተደርጓል። ይህም የህብረተሰቡን የመክፈል አቅም ከግንዛቤ ያስገባ ነው ተብሏል። የፕላስቲክ ከረጢቶች ከቅጣቱ በላይ ሀገርን የሚጎዱ ናቸው፣ እስከ መቶ ዓመት ድረስ አይበሰብሱም ያለው ፓርላማው አዋጁን ደግፎ አጽድቆታል። ፌስታል ብዙ ጊዜ እስረኞች ሲፈቱ ይዘው ስለሚወጡ እንደ እስክንድር ነጋ አይነት ታጋዮችን በፌስታል መሰየም የተለመደ እንደነበር ይታወሳል። ውድ የብላክላይን ሚዲያ ቤተሰቦቻችን ለዛሬ የነበሩን መረጃዎች ይህንን ይመስሉ ነበር። ሌሎች ወቅታዊና ፈጣን መረጃዎችን ለማግኘት ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ